ደደኝ ነገ ሌላ ቀን ነው ተብለሃል። ቡቡዬ ማለት ነው። ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰላም ጤና ይስጥልን። ወድና የተከበራችሁ የቻናላችን ቤተሰቦች እንዴት አላችሁ? እንዴት ናችሁ? አለን የጨረቃ ፋሚሊ ቤተሰብ እንዴት ናችሁ? ትናንትና እንግዲህ ያው እንዳያችሁት በድል ተጠናቋል። በአንበሳ ተጠናቋል። በዚህ አጋጣሚ የጨረቃ ፋሚሊ ትለይ ያላቸው ስላላፈራ ስላላ ስላላ በጣም ደስ ይላል። በነገራችን ላይ ይሄ ላይቭ ላይ ይሄ ስለ ቲክቶክ ማለት ነው ሙዚቃ ጭኝ ይወጣለሁ እንጂ ይሄ ላይቭ ላይ አበባ ምናምን ምናምን የሚባለው ማርያም ምስክር ናት። ጭረሽን እንዲህ እንደሆነ አላቅም። የምሬን ስላቸው አላቅም። እና ትናንትና እኔን አይደለም ያልኩ ያለሁት እኔንም ብትሉም ይገባቸዋል ብትሉም ማለት ነው። ለምን እንዳንድ አባል ልክ ናችሁ፣ ግን ደግሞ የሚገርማቸው ሁኔታ ቆይ አስተካክላለሁ። ይሄ ነገር እንዴት ነው ሰው ጠይቃለሁ እያልኩኝ አልጠይቅምና ደግሞ ስጠይቅም ብዙ የሚነግረኝ ሰው የለም። ስለ ቲክቶክ ማለት ነው ስለ ዩትዩብ፣ ያው ዩትዩብ ላይ ያለ ሁሉ ነገር አጥንቼ ተምሬ ነው እኔ ወደዚህ የመጣሁት፣ አጥንቼ ማለት ነው ወደዚህ ስመጣ፣ ወደ ዩትዩብ ቻናል ላይ ስመጣ፣ ያው አቡጊዳን ሚዲያ ቪዲዮ እንዳለ አይቼ ትምህርት በሉት በቃ፣ አንድ ወር ለአንድ ወር እሱ በአቡጊዳ ሚዲያ ያሰልጠኛ ነው ዩትዩብ የከፈትኩትና፣ ስለ ቲክቶክ ምንም የማውቀው ነገር የለም። ባይ ዘ ወይ ላይቭ ራሱ ገብቼ አላቅም። ላይቭ ራሱ እንዴት እንደሆነ አላቅም። በጣም ይገርመኛል። ቲክቶክ ላይ ብዙ ተኬር የለኝም። በስ ሙዚቃ ሙዚቃ የፈለግኩትን ነገር እጫወታለሁ፣ ዳውሎድ አደርጋለሁ፣ እወጣለሁ በቃ። አላቅም እስቲል ኮመንቶን እንኳን ዝግ መሆኑን አሁን ቅርብ ጊዜ ያየው ቲክቶኬን ማለት ነው። አላቅም ነበረ የምሬ ስለ ቲክቶክ ብዙም አላቅም። ብቻ ሆነስ ነግራችሁ ማለት ነው። ግን ወደፊት ለማወቅ ሞክራለሁ። ላይቭ ላይ ገስት ገብቶ ምንድን ነው ምናምን የሚባለው ነገር። በነገራችን ላይ ቲክቶክ የሚያቅ ዩቱብ አያቅም፣ ዩቱብ የሚያቅ ቲክቶክ አያቅም። በጣም ግርምን የሚለኝ አሁን እንዲህ ብላችሁ ላታምኑ ትችላላችሁ። ግን ወደፊት ለመማር ሞክራለሁ። አሁን ላይ ማለት ነው። ምክንያቱም አንደኛ ብዙም ቲክቶክን እኔ እንደዚህ ተኬር አድርጌው አላቅም። እንደምታዩት እኔ ላይቭ ገብቻ አላቅም ገስት ላይ ገባለሁ ገስትም ከቅርብ ጊዜ በኋላ አንድ ጓደኛ ናት ያሳየችኝ የነ ብሩክ አድናቂ ማለት ነው እሷ ናት ያሳየችኝ እንጂ እሱንም አገባቡን አላውቀውም ነበር እሷ ገስት ስልክልኝ ሳበችኝ ገባሁኝ ከዛ በኋላ የሰው ምልክቱን ስትጫኝን እቀበልሻለሁ ስትለኝ በዛን ያወቅኩት እንጂ እኔ አላቅም እና አስጌ በሌላ ጊዜ ግን አመቻቻለሁ። ይሄን ነገር ወደፊት ምንም ስለምፈልገው ወደፊት አንዳንድ ስራዎችን ብሰራም አገር ስገባ ስለምፈልገው ቲክቶክ ላይፍ እንዴት እንደሆነ ምናምን ማወቅ ፈልጋለሁ። ወደፊት እስኪ እማራለሁ፣ ለማንኛውም ማለት ነው። ወይም ደግሞ ቲክቶክ የምታውቁ ልጆች ትነግሩኛላቸው፣ ታሳይኛላቸው ማለት ነው። የት ላይም ለማወቅ ፈልጌ ሰርች አድርጌ ብዙም ያገኘሁት መረጃ የለም፣ ስለ ቲክቶክ ማለት ነው። እና ብቻ ግን ያን ትኩረትም ስላልሰጠሁት ይመስለኛል። ብቻ በአጠቃላይ ማለት ነው ስለ ቲክቶክ እኔ ማለት የፈለግኩትን ተጫዎች ሰጥቼ ዳውል ዳርጌ ወጣለሁ እንጂ ያን ያህል እኔ ትኩረት ሰጥቼ አላቅም። ይቅርታ አርጉልኝ። የሰውም ላይክ አደርጋለሁ ላይቭ ላይክ አሉ ማዳምጣለሁ፣ ወጣለሁ። ብዙ ራሱ ተሰቅየ አላቅም። እንደዚህ ብዙ አልሰቀልም፣ አላወራም ብዙ ተጠቃሚ አይደለውም። ብቻ በአጠቃላይ ቲክቶክ ከሙዚቃ ውጭ ሙዚቃ ጭኖ ከመውጣት ውጭ እንደዚህ ስክሮል እያረኩ ከማየት ውጭ ያን ያክል ስጦታ፣ ይሄን ያህል ምንድን ነው ምናም የሚባለውን ነገር አላቅም እውነቱን ስነግራችሁ ማለት ነው። ወደፊት ግን ያው ሞወክራለ ማለት ነው። ግን ደስ በሚል ሁኔታ የጨረቃዎች በድል አሸንፈውላቸዋል። ትናንትና እንኳን ደስ አለም ብያለሁ። ተሸንፈ ይወጣሉ ብዬ በጣም ፈርቼ ነበረ። ምክንያቱም ጨዋታው በምን ዙሪያ እንደሆነ እንትን አልተባለም። አንደኛ የገጠሙት ሰው ብዙም እንትን አይደለም፣ ማለት በቃ እንዴት እንደሆነ የሆነ ለፉክክር የሚሰጥ አይነት ሰው አይደለም። እንደዛ ስላችሁ ያኔ ወይ በበጎ አድራጎት ወይ በሆነ ነገር ቢሆን ኦቨር ይወጣል። አሁን ግን ውድድሩ ስለምን እንደሆነ ያወቀ ብዙ የገባው ሰው የለም። ኢኒዌስ ግን አሸንፈዋል በዛም ተባለ፣ በዚህ የጨረቃ ዩቲብ ቻናል ቤተሰቦች በጣም ልዩ ናቸው። እውነት ትገርማላችሁ፣ በጣም ነው ቁጥር አንድ ዩዘር ዩዘር የሚባል ኦዲየንሶቻቸው የሀይሜንና የብሩኬ ኦ ማይ ጋድ፣ ሁለት አንበሳ ነው አንድ አንበሳ ነው የወረወረላቸው፣ በጣም ይገርማል። ሌሎቻችሁም አላችሁ፣ እኔ ያልጠራኋችሁ ማለት ነው። እንዲሁም ግላ ብዬ ለቀቃችሁላቸው፣ በጣም ሀይሜን አቀባበል አድርጋችሁላታል። ተኮላተፍኩኝ። እና እሷም ደግሞ የጸጉር ማስታወቂያ ማስታወቂያ ሰርታ ነበረ። የጸጉር ማስታወቂያ ባዘወይ ማለት ነው። እንደዚህ አይነት ማስታወቂያ አፕሬሽት እንዲሰሩ በጣም አፕሬሽት አድርጓቸው፣ አሁንም ቢሆን በጣም በጣም አሪፍ ነው የጸጉር ማስታወቂያ፣ ሀይሚ ብሰራ የራሱ ሆነ አልሆነ። ላይፍ ላይ ደግሞ ቡቡን በጣም እያፋጠጡት ነበር ሴቶቹ። እንዴ እናንተ እኮ በቀን ሁለቴ ጸጉራችሁ ላይ ትለጥፋላችሁ፣ ትልጣላችሁ፣ ብዙ ነገር። ሀይሚ እኮ ብታረግም መካለ መሃል ላይ የሆነ ወይ በዛ እንዲል ወይ ምናምን ነው እንጂ፣ ባዘወይ ሀይሚ ጸጉሯ ራሱ በጣም አሪፍ ነበር። አሁን አዲስ አበባ ከመጣች ፐርም ምናምን እየቀባች አሳሳችሁ እንጂ ሀይሜን ጸጉሯ የበፊቱን ሄዳችሁ እዩት። በጣም ነው የሚያምረው ነበር፣ በጣም ብዛቱ፣ ቁመቱ እስቲል አብርሃምንና ሩታ የተገናኙ ሰአት የሆነ ሰአት ላይ የሆነ ሆቴል አንድ አይነት ሸርት ለብሰው ከኤፍሬም ጋር ግጥም ስጽፍለት የተሰራችው የጸጉር ስራ መቸም አረሳው፣ መቼም ማለት ነው። በጣም ያምራል፣ ባስቴራ ፓስቴራ ሆኖ ጥቅልል ማለት ነው። እና ሀይሚ ቡታጅራ ያለች በጣም ነው የሚያምረው ጸጉሯ። አሁን ላይ ራሱ በጣም ያምራል፣ ግን በጣም እንትን አበዛችበት። አሁን እሳትና ይሄ ቀለም ምናምን አበዛችበት። ለምን ትሉ ትሉ ትሰራለች? ትሉ ትሉ፣ ደግሞ ያው የሚዲያው ነገር ነው። ሚዲያ ላይ ስትሆኑ በጣም ነው የሚያስጠላው፣ እንደዚህ ካልተሰራችሁ ጸጉራችሁ ከምንም በላይ ማለት ነው። የሚዲያ ሰው ስትሆኑ የሚያስጠላችሁ ጸጉራችሁ እንዲ አድርገው የሚባል ነገር ዛሬ የተሰራችሁትን ነገ ሌላ ቪዲዮ ስትሰሩበት ይደብራል። ለተመልካችን ቢሆን ያስጠላል። እና ይህ ነገር በጣም ይከብዳል ለሴት ማለት ነው። ለወንድ ልጅ ደግሞ በጣም ቀላል ነው። ለወንድ ምንም ችግር የለው። ወንድ አንዴ ተቆረጠ ተቆረጠ ነው። ፍሪዝ ካረገ ማረገ ነው። ባያረግም ምንም ችግር የለው። አሁን ቡቡዬ በቃ አንዳንዴ ፍሪዝ ያረጋል። አንዳንዴ እንደዚህ ጭብር ብሎ የሚገባው ምንም አይመስለውም ቡቡዬ ማለት ነው። እና ሴት ልጅ ሲሆን ሲቆን ትንሽ ይከብዳል። በተለይ እንደዚህ ሚዲያ ላይ ስትሆኑ በጣም ለጸጉራችሁ የምትጨርሱት ነገር በጣም ያስጠላል እና እኛ እንኳን ያው መዳም ቤት ስለሆንን ምንምን ምንም አይመስለኝም። ተከራ አረኩ አላረኩ እና ያው እንደዚህ ተክር ስታርጉ ደግሞ ተወዳጅነታችሁ በጣም የበለጠ ይሆናል። እንዴ ስታምሩ፣ ውብ ስትሆኑ ሁሉ ጊዜም ከቀን ቀን በቃ ውበታችሁ ይወራላችኋል፣ ይወደስላችኋል። ለእናንተም ለቪዋችሁ ደስ ይላችኋል ማለት ነው ማለት ለራሷችሁ ማለት ነው። እኛ እንኳን ያ ሰው ሀገር ስንሆን ያው ከሀገሩ ሁኔታም ይረዱናል። ግን አሁን ሀይሚ እንዲሆና ብትመጣ ላንረዳት እንችላል። እኛ ብንረዳት፣ ሌላው ሰው ላይረዳት ይችላል። በርግም እሷ ምንም የሆና ብትመጣ ያምርባታል፣ ሀይሚ ማለት ነው ና በነገራችን ላይ ጸጉርሽ ሂዩማን ሄር ነው ወይስ አይደለም? እያሏት በጣም ብርኬ ደግሞ የራሷ ነው እያለ ይከራከር ነበር። ግን የራሷ ነው ብሎ ቢከራከርም የቷ ጸጉር ያምራል፣ እውነት ለመናገር ማለት ነው ከሁሉም ሰው አያስፎግርም። ያ አንዳንዶች እኮ ጸጉራቸውን ሲሰፉት ወይ ምንም አጭር ነው ወይ ደግሞ ብቻ የሆነ ነገር የሆነ ነገር ውስጡን ሲሰራ ማለት ነው። እሷ ግን ዝም ብላ ነው ጀስት፣ በዛ እንዲልላት ብቻ ነው የምጨምርበት በውስጡ እንጂ ያን ያህል ብዙ የምትጠቀም አይመስለኝም። ግን ለምን ሳትጠቀሙ ጸጉሯን ስላየወት እና ቡብዬን በዚህ መልኩ ላይ ላይቭ ላይ የሚስት ጸጉር ሂውማን ሄር አይደለም ብላ አትከራከር፣ አንተ አታውቅም ስለሚሰፋ ጸጉር ስለማታውቅ ነው፣ እኔ ግን በደንብ አውቃለሁ ብላ አንድ እህታችን በጣም እያፋጠጠቻት ነበረ። ከዛ በኋላ እኔ ኮ የኒ ጸጉር ተፈቶ ቢወልቅም ጸጉሬ ዞማ ነው ዞማ የዋ ነው እያለች ያው የመለሰችላት ነበረ ሀይሜ በነገራችን ላይ እና እንዲ ላይቭ ላይ ስትሆኑ አንዳንድ ሴቶች ማለት ነው ስለ አንዳንድ ሴት ማለት ለምን ተወደደች ና እዚህ እንከኗን አወጣለው ወይም ደግሞ ሌላ ይህ እንከና አይባልም በነገራችን ላይ ለማለት ብዙ ጥረት ባታደርጉ የተሻለ ነው ምክንያቱም ባላየ ላሽ ማለት ሞክሩ በቃ ምንድን ነው እንዴ አለቀ እንዴ ቢያንስ እንኳን ቡቡ ቁጭ ብሎ አጠገቡ እንደዚህ እንደዚህ አትበል ምናም በቃ ባላየ ላሽ ማለት አችሉም ለምን ተወደደች ለምን እንዲሆነች ነው ገና እኮ ልጅ እኮ ና ሀይሚ እናንተ እኮ ያያችሁትን እሱ አላየችም እኮ ገና ለማየት እየተዘጋጀች ነው ስለዚህ ያን ያክል እንደዚህ ቁርቁራችሁ በቃ ይህን ያህል በመወደዷ ልክ ሂዩማን ሄራ ትጠቀምም ወይም ደግሞ ትጠቀማለች ትጠቀም መብቷ ነው። ሴት ልጅ አረለች እሷስ ከማን ታንሳለች? እና ግን ብትጠቀምም የእሷ አያስጣጣም። ለማለት ያክል ነው፣ ገባችሁ? እንደናንተ አያስጣጣም። እናንተ እኮ ለጥፋችሁት ስትልጡት ራሱ በስማ ምን እንደሚመስል ማለት ነው። እና የዚያን ያክል ሀይሚ ያልተጓዘችም ደግሞ በዛ ልክም እንድትጓዝ እኛ እንፈቅድላትም። ይሄ ግን አልፎ አልፎ በመሀል እንደዚህ የምትጠቀመው ነገር ያኔ ምንም ችግር የለውም። እና ድሉ በዚህ መልኩ ስለተጠናቀቀ ደስ ብሎኛል። ጨረቃ ፋሚሊዎች እንኳን ደስ አላችሁ ብያለሁ ማለት ነው። ውድ ቤተሰብ ውስ እዚህ ጋር ደግሞ አርሴናል ነው አደለ? የአርሴናል የአርሴናል ልብስ ገዝታ መታ። ሄሉ እንግዲህ ሄሉ አይታችኋታል። አሟት ራሱ ትሰቃለች እንዳ አሞኛል አሞኛል። የሚስቅ ሰው ህመሙ ማይታወቅ በሽታው ማይታወቅ ዝም ብሎ እየሳቀ በቃ። ምንድን ነው ድሮ አባቴ ማለት ነው አንድ ወንድም ያለ ና ሲያመው እንትን አይልም አሞኛል አይልም። እና ዝም ብሎ ይስቃል። በቃ ያመዋል ግን ምንም ለሰው አይናገርም። ጭንቀቱ ማለት ነው። ግን የሚገርመው ነገር በቃ አሞኛል እያለ እንዲሁ እየሳቀ እየሄደ እየሰራ እንዳጣሁት ነው መነግራቸው፣ የምሬ ነው። ከአምስት ዓመት በፊት ማለት ነው ታናሽ ወንድሜ ገርሞኝ ገርሞኝ በቃ። አሁን ሄሉን እንደዚህ አሞኛል እያለ ስትስቅ የእሱ ገጽታ ነው የሚመጣብኝ። እና አንዳንድ ሰዎች ህመማቸው አይታወቃቸውም፣ በቃ ለራሳቸውም ለሰውም አይታወቃቸውም እና አሞኛልን ቢሉ ሰው ስራ የማይረዳቸው አላመመኝም ቢሉም በቃ ያማቸው አሉ ውስጣቸውን፣ እና በቃ እንደዚህ ህመም ነው የሚሆነው። ሰው ሄሉዬ፣ እንግዲህ እሱ እግዚአብሔር እሱ ይመርመርሽ ና እሱ ይፈትሽሽ። እኔ በጣም ታሳዝነኛለች ሄለን። እና እግዚአብሔር እሱ ይማርሽ ነው ምለው ማለት ሰው በሽታሽን ሊያቀልሽ አይችልም። እንግዲህ ፈጣሪ ሱ ይማርሽ። ቢኔያ እንግዲህ ከጎንሽ ስለሆነ ደስ ብሎናል። ብቻሽን ከምትወኚ ቢኔያን ስለምናይ ደስ ብሎናል። ከጎንሽ ይሁንልሽ። ሌላው እንግዲህ ፈቲያ ናት። ፈቲያ እንግዲህ ሀሙጋ ከቅርብ ጊዜ በኋላ ሀሳቧን ቀይራ ያው፣ ካፕል ካፕል እያጫወታቸው ነው። በጣም ደስ የሚል ካፕሎች ናቸው። በነገራችን ላይ በፊትም ወደናቸው ናቸው ነበር። በመሀል አሻፎረኝ ብላ ነው ያው። አንዳንዴ የጎጃም ነገር ጎጃምኛ ጠልፍ ሲደረጉ ነው እንጂ በፍቅር ሲጠየቁ ደስ አይላቸውም ትላላ እና አህሙ ጋ እንግዲህ ፈትያ ተመልሳ አዲስ ነገር ጀምራለች። ከአህሙ ጋ ነይ ብላ ቀጥራት ማለት ነው። ብቻዋን ሄዳ ቢነያና ሄሉዬ ሲሳሳቁ ሲላፉ ምን ሲሉ እሷ አያየ ፍጥጥ ብላ አያየቻት ነበረ። እና ከዚህ ሁሉ ፍቅረኛሽን ጠርታልሻለች፣ ነይ ዘሽ ነይ ብላሻለች። ለምን ትተሽ መጣሽ? እና ለምን ትናደጃለች? ቆይኔ ግርም የሚለኝ ነገር ሴቶች ለምን ከጓደኛቸው ጋር አክት ሲሰሩ ፍጥ ትላላችሁ አንዴ፣ የሆነ ሰዓት ላይ ልትወድቂ ነበር ፌትዬ። ስለዚህ አሙን ይዘሽ መተሽ ቢሆን ሁለታችሁም ጥር ትላላችሁ። ግልግል፣ አንዴ ሄል እኮ ጥፋት የለባትም። ለምን ጥፋቱ አንች ጋር ነው? ሁለታችሁንም ጠርታችሁ አሙ ደግሞ ለምን ጥሪ አታከብርም እንዴ? ንቀትህ ባለቤት እዚህ ጋር ድብር አላታ። ታዲያ እንዴ በጣም ተደብራለች፣ እውነት ስለመናገር ማለት ነው። እና ሴት ልጅም ሴት ልጅም እንደዚህ የአርሴናል ምናምን ደጋፊ የምትመስለኝ አይመስለኝም ነበር እኔ። በነገራችን ላይ የአርሴናል ደጋፊ ነው የምናምን ደጋፊ ከብሩክና ና ከኤፋ ውጪ ብዙም ቦታ ጅራ ላይ አድናቂ ያለ አይመስለኝም ነበር። አሁን ላይ ግን ሴት ሁሉ አድናቂ ሆኗል። ቤተሰብ እና በጣም የሚገርም እኔ ኳስ አልወድም እንደዚህ ኳስና እንደዚህ የግርግር ፊልም ምናምን እኔ መከታተል አልወድም። እኔ ለምን እንደሆነ አላቀም ድሮ ጀምሬ ማለት ነው። ግን አሁን ፈቲያ እንዲህ ኳስ ከወንድ እኩል አንጅ ቁጭ ብለሽ ልታይ ነው ወይስ ልታሳይ ነው? ቆይ የገረመኝ ነገር ማለት ነው። ባይዘ ወይ በቃ ኳስ የሚወድ ባል ማግባት አለብሽ አንቺ። ምክንያት ነው ኳስ ብዙ ጊዜ ሰው ያጣላል። ምክንያቱም አንደኛ ባላችሁ ወጥቶ ያመሻል፣ ሁለተኛ እናንተም ደግሞ የምትፈልጉ ከሆነ ጭራሽ ቤቱን አፍርሳችሁት እዛው ሄዳችሁ ታመሻላችሁ። ያው አሁን ላይ ቴክኖሎጂ ስለሰለጠነ ትንሽ ያ የቤት ላይ ማስተላለፍ ይቻላል አሁን ላይ እንጂ፣ በጣም ከባድ ነበር የሚሆነው። እውነት ለመናገር አስቸጋሪ ጊዜ ነበር የሚሆነው ሁለቱም በአንድ አይነት ሙድ ሲሆኑ፣ ለቤቱ ማን አለዋለሁ ይላል፣ ለቤቱ ቤቴ ቤቴ ማን ይላል። ቆይ ስታስቡት ማለት ነው። ና በዚህ መልኩ ስጦታ ሰታቸው ነበረ። የፈተያን አይተናል፣ የሀሞና ላየንም እምናየ ይሆናል ማለት ነው። ውድ ቤተሰቦቼ እና ካፕል ሆናችሁ ስትጠሩ ለየብቻ ትሄዱ ካፕሎች ጋር እንደዚህ አይነት ነገር እንዳይፈጠር ሌላው ደግሞ እንግዲህ እዚህ ጋር ሀሰንማ ማታ እያራገበ ነበር ከቅመሟ ጎን ሆኖ አጣቧት በቃ መቀመጫ አሳጥቷል በነገራችን ላይ ላይቭ ስትገቡ ዘና ብላችሁ ተቀመጡ በቃ ፍር የሆናችሁ ትናንትና ተጨናንቀው በቃ ለሁለቱ የሚገባው የሚያስቀምጠው ወንበር የለም ቢያንስ ከኋላ ብትቆሙ አሁን ፍጼ ቆሞ ጥሩ ነበር ሀሰን ደግሞ ከሀይሚ ጎን ቁጭ ብለው በቃ ፍን አረጓት እንዴት አድርገን እናያት ቆይ ግራ ተገባንኮእና እና ለማንኛውም ዛሬ እዚህ ጋር የሀሰን ቅመም ማህዬ ፏፍሽ ብላ ከጠለፋው ከጠለፋው ውጪ ዛሬ ተመልሳ መታልናለች። እንግዲህ ምን እንደሆነ ፕሮግራሙን እናየዋለን። ብስኩት የሚያስነክስ ኮላ የሚያስጠጣ ፕሮግራም እዚህ ጋር ፏፍሽ አርጋ ሰርታለች ማለት ነው። ዱባይም ልትሄድ ይሆናል ወይም ደግሞ እንግዲህ ስለ ጠለፋው አንዳንድ ነገር ልታወራው ይሆናል ለሀሰን ማለት ነው። ሀሰን እንደምታየው ትናንት ከጨረቃ ፋሚሊ ጋር አብሮ ነበረ። ማሄ ግን አልነበረችም ማለት ነው። ማታ ላይ ግን ብዙዎቹ ጨረቃ ፋሚሊ ጋር አብሮ ተሰብስበው ዘና ፈታ አድርገውናል ማለት ነው። በዚህ አጋጣሚ ሌላው ሰው ተጣሉ መሆኑ ምናምን ብዙ የሚያወሩትን አሳፍረዋቸዋል ማለት ነው። በዚህ አጋጣሚ በጣም ደስ ብሎናል። ቪዲዮው ማታ የምንጠብቅ ይሆናል። ውድ ማረ የሰመረ ፏፍሽ እያላችሁ የምትውሉበት ቀን ይሁንላችሁ ማለት ነው። ውድ ቤተሰቦቻችን ቪዲቸው እስኪ ደርስ ድረስ እስከ ማታ ድረስ ዘና ፈታ እያላችሁ በራሳችን ውድ መልካም ውሎ ይሁንላችሁ ማለት ነው። ውድና የተከበራችሁ የቻናል ቤተሰቦች እንዲሁም በቃ ስለ ሀይሜ ና ብሩኬ ደስ ያላችሁ እንኳን ደስ አላችሁ።